ስህተትን አውቆ ይቅርታ መጠየቅ ትልቅ ነገር ነው። ይህንን ልጅ ያስታወሳችሁት ውዶቼ፣ በባለፈው ኢትዮጵያ ተሳፍሮ ልክ ኢትዮጵያ ቦሌ ኤርፖርት እንደደረሰ ከዛ ያ ወደ ውጭ እንዳይወጣ ተከልክሎ ወደ መጣበት እንዲመለስ ተደርጎ ነበር። ሰላም አሌኩም ወረህመቱላሁ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋ ሁል ሰላም ነው አልሐምዱሊላህ። እንግዲህ ዛሬም አዲስ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እንግዲህ አዲስ ነገር ይዤ የመጣሁት በባለፈው በዚህ ልጅ ላይ ቪዲዮ ሰርቼበት ነበር እና ብዙ ሰዎች ደግሞ ተቃውሞ አንስተው ነበረ ስለ ኢትዮጵያ ያወራው ነገር ኢትዮጵያ ልገባ ከለከሉኝ ያው ቱሪስት ነበረ ለጉብኝት ነበረ የሄደው ልክ ቦሌ ኤርፖርት ሲደርስ መለሱት የመለሱበት ነገር ደግሞ የክትባት ወረቀት ካላስክ መግባት አትችልም ተብሎ ነበር የተመለሰው ነገር ግን እሱ ሶሻል ሚዲያ ላይ መጥቶ ቢጫ ወባ ይዘት ገባለ ተብያለው ምናምን ምናምን ብቻ ብሎ ሲቀበጣጠር ነበር እና ከዛ በኋላ ደግሞ ብዙዎቹ ብዙ አይነት ሀሳብ ሰጥተዋል፣ በዛ ኮሜንት ላይ ማለት ነው። በተለይ አረቡ ዓለም ላይ በጣም በሰፊው መነጋገሪያ ሆኖ ነበር። እንዲሁም ስለ ኢትዮጵያ የሚያውቁ አረቦች ስለ ኢትዮጵያ ብዙ ነገር መልካም ነገር ተናግረው ነበር። ያንንም ቪዲዮ ሼር አድርጌ ላቸዋለሁ። እንዲሁም ደግሞ ስለ ኢትዮጵያ ያው አንዳንድ ስለ ችግራችን ስለ መጋጨታችን ስላለው ችግር እርስ በርስ ያለውን ችግር ስለሚያውቁ እንዴት እዛ ትሳፈራለ እንዴት ኢትዮጵያ ስንት ሀገር እያለ ምናምን እያሉት ነበር። ብቻ ይሄም ቪዲዮን አይታችሁታል፣ ከዚህ ቀደም የሰራሁትን ቪዲዮ ሶ ዛሬ ደግሞ ይሄ ልጅ ያው ከዛ በኋላ ተመልሶ ምን እንደሆነ አስቦ ምን እንዳሉት አረጋግጦ ከዛ በኋላ ይቺ ወረቀት ተሰጠችው ማለት ነው እና ያ ከተሰጠው በኋላ ወደ አዲስ አበባ ገብቷል። እስኪ ከራሱ አንደበት ደግሞ አሁን የተፈጠረው ምንድነው ምንድነው፣ ይቅርታ ያለው የሚለውን ነገር ደግሞ ቪዲዮን ከራሱ አንደበት ተከታተል። እንመለስ አ መቅጣ ሀደ

እንግዲህ እንደተመለከታችሁት ነው፣ ይሄንን የሚመስል ሀሳብ ሰጥቷል። አሁን ተረድቶ ያው የተባለው ነገር ክትባት የወሰድክበት ቢጫ ወረቀት ነው የተባለው እንጂ ቢጫ ወባ የሚባል ነገር ይዘህ መጣህም አልተባለም። አንዳንዴ ያው አለመግባባት አለ ወይ የእነሱ አረብኛ ችግር ሊሆን ይችላል ወይ ደግሞ የእሱ ያለ መፋሃም ችግር ሊሆን ይችላልእና እኛም ልክ እንደዚህ ነው የሚያስቸግረን ወደ እናንተ ሀገር ስንመጣ፣ እናንተ መረዳት አለባችሁ። ምን እንደተባለን ላናቀን እንችላለን እና ቀስ ብላችሁ ብታስረዱ ሁሉን የተሻለ ነው እና በአጠቃላይ ያሳየው ቢጫ ካርዷን አይታችኋል። እሷን ካርድ ነበር የተባለው። ያው ጠብታ ነገር ሰጡኝ። ከዛ በኋላ እቺን ወረቀት ሰጡኝ። እቺን ወረቀት የያዘ ሰው ደግሞ አዲስ አበባ የፈለገበት ቦታ መግባት ይችላል ብሎ ሲናገር ነበረ እና በዛ ተመሳሳይም ያው ብዙ ሰዎች ተቃውሞ ያነሱትም ያው ያንተ ችግር ነው፣ አለማወቅ ነው፣ ያኔ አለመግባባት ነው። ምን እንዳሉ ካላወቅከም እንጂ ኢትዮጵያ ላይ እንደዚህ በሽታ ይዘገባ የሚሉ ነገር የለም አላሉም። ደግሞ ብዙ ሰዎችም አንተ ቪዲዮ እንትን ደረሰብኝ እንደዚህ አይነት ነገር ደረሰብኝ ባልከበት ስርዓት በትንሽ ቆይቶ ብዙ ሰዎች ደግሞ ለጉብኝት ገብቷል፣ አንተ እንዴት ስለ ኢትዮጵያ ስም ታጠፋለ ብሎ ብዙዎቻቸው ሲወቅሱት ነበረ። ማለት ኢትዮጵያ ያሉ ሰዎች ማለት ነው። ቪዲዮን የነሱንም ያው ከዚህ ቀደም ቪዲዮ ሰርቻለሁ ከሁለት ቀን በፊት ማለት ነው እና ምላሽ ሰጥቶት ነበረ። ያው ይሄ ልጅ ደግሞ የተባለው ነገር ይሄ ነው እንጂ ቢጫ ወባ ያለ ነገር አዲስ ነገር አይደለም ብሎ እራሱም ተናግሯል፣ እንደሰማችሁት። እና የኢትዮጵያ ሀገራችን ሰላም ያደርግልን። የሰላም ሀገር ናት፣ በጣም ብዙ ሰው ይፈልጋታል ማለትም አየሩ ማለት ነው። ኢትዮጵያ ሰላም ሀገር ናት። ሰላም ያሳጣናት እኛ ነን እንጂ በጣም ሰላም ሀገር ናት። ንጹህ አየር ናት። አየሩ ደስ የሚል ነው። በቃ ቅጠላ ቅጠሉ ሁሉ ነገሩ እጅግ በጣም ተወዳጅ የሆነች ሀገር ናት። ግን ችግሩ ምንድን ነው? እኛ ላይ ችግር አለ፣ እርሰ በራሳችን የመባላት እርሰ በራሳችን የመገዳደል ያ እውነታቸውን እነሱ ቢሉም አይፈረድባቸውም። ነገሬያቸዋለሁ፣ እንዴት እዛ ትሳፈራለ? እዛ ኮ ይገላሉ፣ አይምሮ ምናምን ያሉ ኮሜንቶች ይመጣሉ ለዚህ ልጅ ነው ያ ሁሉ ቪዲዮ ኮሜንታ ተሰጠው። እና ያው እውነት ነው፣ ይሄ የማይካድ ሀቅ ነው። ያው እርሰ በራሳችን የሚደረገው ነገር የዓለም ሕዝብ ያጋል። ስንቴ ጦርነት በየቦታው ጦርነት እየተስፋፋ ነው። ጦርነቱ እንኳን እኮ ጥሩ ነገር ቢሆን እሺ፣ አሁን ንቅለ ተከላ መንግስት፣ እናደርጋለን የሚሉ ፖለቲካ አይሆንብኝ እንጂ በየቦታው መኪና እያቃጠሉ ነው። መፈንቅለ መንግስት እናደርጋለን እኛ እንመራቸዋለን የሚሉት በየመንገዱ የሰላማዊ ሰው እየሄደ ነው ደፍቶ የሚጥሉት እነዚህ ሰዎች ናቸው፣ ለወደፊት እንመራቸዋለን እያሉ ያሉት ና ብቻ ለኛ ሰላም የሚያመጣ ለኛ አንድነትን የሚያመጣ ለኛ እኛን እርሰ በራሳችንን ፍቅር የሚሰጥ ከአላህ በታች የሆነ መንግስት ይስጠን። እኛ በጣም አስቸጋሪ ሰዎች ነን። እኛ መንግስት ብቻ ሳይሆን በጣም በጣም እኛ አስቸጋሪ ሰዎች ነን እና አላህ ደግሞ መልካሙን፣ በጣም ጥሩ የሆነውን ለህብረተሰቡ የሚያስበውን መንግስት ደግሞ አላህ ይስጠን። ሀገራችን ሰላም ትሆንልን እና ውዶች፣ ሀገራችንን የምናስጠራ ነገር እናደርግ እባካችሁ። በተለይ ደግሞ ቱሪስቶች ኢትዮጵያን በጣም ነው የሚወዱት፣ ልክ እኛ እንደምንወዳት ሁሉ ኢትዮጵያን አየሯን ያዩ ሰዎች ኑ ያ ነው የሚሉት። ወላሂ እስቲ አረቦችን ተከታተላቸው። ና ኑ ኢትዮጵያ፣ በቃ ጥሩ ኦክሲጂን ተወስዳላችሁ፣ ጥሩ አየር ተወስዳላችሁ፣ ጥሩ ደስ የሚል ነገር ነው ያለው ኢትዮጵያ ነው የሚሉት። ግን ያ ደስታ ለእኛ አይታየንም፣ ለእኛ ጨለማ ነው የኛ የምናስበው፣ የስደቱ ኖሮ የስደቱ ህይወት ነው። ግን ያው ኢትዮጵያን የሚያክል ነገር የለም። ያው በእጅ የያዙት ወርቅ እንደ መደብ ይቆጠራል አይደለም የሚባለው፣ እንደዛ ነገር ሆኖ ይሆን አላውቅም እንጂ ያው ሀገራችንን በሰነ ስርዓት ብንይዛት እርስ በራሳችን ብንዋደድ ብንፋቀር ደግሞ ይበልጥ ካላት ውበት የተሻለ ውበት ይኖራት ነበር። እና ያው መረጋጋትን ይስጣት ለሀገራችን፣ አረጋጋችን፣ ሀገራችን ኮ ተረጋግታለች። ግን ለሰው ለህብረተሰቡ ይስጠው። እኛንን ችግር እየፈጠርነ ያለ ነው። ከእምነታችን ብሔራችንን አግሉተን ያወጣን፣ ከኢትዮጵያነታችን ብሄራችን አግሉተን ያወጣን ሰዎች ነን። ግን ከሁሉም በላይ ደግሞ አንደኛ ያው እምነታችን ከእምነታችን ቀጥሎ ደግሞ ሀገራችን አንድ ያደርገናል። እምነታችን ያው ሁላችንም የተለያየ እምነት አለን፣ ግን ደግሞ ሀገራችን የጋራ ናት። በጋራ ደግሞ ሀገራችንን ብናሳድጋት እና እነዚህ ጥላቻዎችን እነዚህ ማኑም ወዶ ፈቅዶ ያልተፈጠረበትን ብሔር እዛ ጋር መገዳደል ያንን ሰው ማንም ሰው እኮ ወዶ ፈቅዶ አልተፈጠረም አደለ። ስለዚህ በማንነቱ ማክበር አለብን። ሳላስበ ውዶች ወደ ፖለቲካው ገባው ልበል፣ መግባትም አልፈልግም፣ ግን አንድንሆን ለማለት ነው ያው ብዙ የዓለም ህዝቦችን ስትመለከቱ ስለ ኢትዮጵያ ያለውን ነገር እያነሱ ያለውን ነገር ስለማይ ነውና ያው አንድ እንሆንና በአንድነት ሀገራችንን የተሻለ ደረጃ እናደርስ። በተለይ እኛ እርስ በራሳችን አብዛኛው ጊዜ የሚወራው በእኛ እርስ በርስ ችግር ነው እንጂ በሀገሪቱ ችግር አይደለም። የእኛ እርስ በርስ ችግር ነው ችግር እያመጣ ያለውና፣ ሌቦችም ደግሞ እባካችሁ ለለምናችሁ እባካችሁ የምር ሌቦች እያሳቀቃችሁ ነው። በተለይ ይሄ ልጅ ራሱ አሁን ቪዲዮ ያስገባሁላችሁ ቅድም ሲናገር ነበረ። ስልካችሁን ይቀማሉ፣ ያው ትገደላል ለምናምን ነገር ስለተባለ መገደሉ እንኳን እስካሁን አልገደሉም፣ ግን ስልካችሁን ከያዙ ስልኩን ቀምተው ይሮጣሉ፣ እና ችግር የለም፣ ስልኩን ስጧቸው ምናምን ነገር ሲል ነበረ። ያው አስቸጋሪ ነው። እና አታዋርዱ፣ ስማችንንም አታጥፉ፣ ስልክ እየሰረቃችሁ እየወሰዳችሁ አደራ ለማለት ነው። ቱሪስቶችን ደግሞ ተንከባከቧቸው፣ ጆሯችንን እንዳታጠፉ። ሀገራችንን እንደሚወዷት ሁሉ ህዝቦቿንም መውደድ አለባቸው ለማለት ነው። አላህ ሱብሃነሁ ወተዓላ ደግሞ የተሻለች ሀገር አላህ ያደርጋት፣ ለእኛም ፍቅር ይስጠን። እንግዲህ አበዛሁባችሁ። የዛሬ ቆይታ ይህን ይመስል ነበረ። ለሌላ ጊዜ በሌላ ቪዲዮ ተመልሰ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ።